ሰላም ጤና ይስጥልን ውድ የሀረሪ ቲቪ ተመልካቾች፣ የዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ አጀንዳ መሰናዶችን ነው። እኛም በዛሬው የአጀንዳ መሰናዶችን ወደ እናንተ ልናደርስ የወደር ነው በሀገራችን ህዳር 29 በደማቅ የሚከብረው የብሔር ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ የበዓል ለኢትዮጵያ ህዝቦች ያመጣው ትሩፋት ምንድን ነው በሚለው ሀሳብ ዙሪያ ከሀረሪ ክልል ምክትል አፈ ጉባኤ ከሆኑት አቶ ሀሪፍ ጋር የምናደርገውን ቆይታ ነው ወደ እናንተ የምናደርስ የሚሆነው። እናንተ ግን አሁንም አብረው ብታችሁ ከሀረሪ ቴሌቪዥን ጋር መልካም ቆይታ አቶ አሪፍ ስለ ጊዜዎት እንግዲህ እጅ ከለብ አመሰግናለሁ። አመሰግናለሁ። እንደሚታወቀው እንግዲህ በሀገራችን ህዳር 29 በደማቅ ሁኔታ የሚከበር የብሔር ብሔረሰብ በዓል አለ። ይህ የብሔረሰብ በዓል ደግሞ የተለያዩ ህዝቦችን የጋራ ማንነታቸውን፣ የጋራ ባህላቸውን፣ የጋራ ሁል ነገራቸውን ያወጣና ያሳየ በዓል እንደመሆኑ መጠን በሀገራችንም በየአመቱ የሚከበርበት ሁኔታ ነው ያለው። የጥያቄያችን መነሻ ይሆነን ዘንድ ግን የፌዴራሊዝም ስርአት ፅንሰ ሀሳቡ ምንድን ነው የሚለው መነሻ ናቸው። እሺ፣ የፌዴራሊዝም ስርአት እንግዲህ ማለት በዓለማችን ብዙ አይነት የፌዴራል ስርዓቶች አሉ። አንዳንዶቹ የፌዴራል ስርዓቶች በማንነትን መሰረት ያደረጉ ናቸው፣ ማንነትም የቡድን መብትን የሚያስከብሩ። እኛ ሀገር ላይ ደግሞ የብሄር መብት የሚያስከብር የፌዴራል ስርዓት አለን። የግለሰብ መብትንም የቡድን መብትንም እኩል ዋጋ ሰጥቶ የሚያስከብር የፌዴራል ስርዓት ነው፣ የእኛ ፌዴራል ሀገር። አንዳንዶቹ ደግሞ ዝም ብሎ ግዛት ላይ የተመሰረተ ሁሉም ሀገሮች የራሳቸው ከራሳቸው ችግርና ከራሳቸው ተጨባጭ ሁኔታ አንጻር ላይ ተመስርተው ነው የፌዴራል ስርዓትን የሚገነቡት እና አንዳንዶቹ ግዛታቸው ሰፊ ግዛት ስላላቸው ያን ግዛት በውጤታማ እና ቀልጣፋ በሆነ መንገድ ለማስተዳደር ሲሉ ግዛቶችን በመከፋፈል የፌዴራል ስርዓታቸውን ይገነባሉ። ሰፊ ህዝብ ቁጥር ስላላቸው ሰፊ የመሬት ግዛታቸው በጣም ሰፊ ስለሆነ ያን ችግር ለመፍታት ሲሉ ውጤታማ የሆነ መንግስት ለመመስረት ሲሉ የፌዴራል ስርዓትን ይከተላሉ። ነው ሌሎች እንደኛ አይነት ያሉ ሀገሮች ደግሞ ያለባቸው ችግር ላይ ተመስርተው የተለያዩ የማንነት ጥያቄዎች እዚህ ሀገር ላይ ስለነበሩ ያንን ጥያቄ በሚመልስ መልኩ የቡድን መብትና የግለሰብ መብትን እኩል ቦታ ሰጥቶ የሚያስከብር የፌዴራል ስርዓት ነው እኛ የገነባ ነው። እና የፌዴራል ስርዓት እንደ የሀገሩ የተጨባጭ ሁኔታ ግን መሰረታዊ የሆነ የራሱ የፌዴራል ስርዓት መገለጫ የሆነው እሱን ባከበረ መልኩ ግን የተለያዩ የሀገሩ የተጨባጭ ሁኔታ ላይ በተመሰረተ መልኩ የፌዴራል ስርዓቶች በየሀገሩ ይመሰረታሉ። እና በዋናነት የፌዴራል ስርዓት ልዩ የሚያደርገው ከሌሎች ስርዓቶች ለፌዴራል ስርዓት ስልጣን ሸልድ ፓወር ይባላል። ስልጣን የስልጣን ክፍል መኖር ነው። አንዱ በጣም ለየት የሚያደርገው እንደ ሀገር ሀገራዊ መንግስት ይኖራል። በአካባቢ ደግሞ በክልል ደረጃ ደግሞ የክልል መንግስታት ይኖራሉ። ሁለቱም በህዝብ የተመረጡ መንግስታት ናቸው። በፌዴራል ደረጃም በህዝብ የተመረጠ መንግስት፣ በአካባቢ እና በክልል ደረጃ በህዝብ የተመረጠ መንግስት ይመሰረታል። የስልጣን መጋራት ይኖራል። በክልል መንግስትና በሀገራዊ መንግስት መካከል የስልጣን መጋራቶች ይኖራሉ። የስልጣን ክፍፍሎች አሉ። የፌዴራል ስልጣን ይሄ ነው፣ የክልል ስልጣን ይሄ ነው ብሎ የሚመሰረት የመንግስት አይነት ነው። በሌሎች ስርዓት ላይ ለምሳሌ በአህዳዊ ስርዓት ላይ አንድ መንግስት በሀገር ደረጃ ነው የሚኖረው። የክልል መንግስታት ደግሞ ኤጀንቶች ናቸው። የሀገራዊ መንግስትን ጉዳይ የሚያስፈጽሙ በህዝብ የተመረጡ አይደሉም። የአካባቢ መንግስታት ቢኖሩም ማለት ነው እና ፌዴራል ስርዓትን ለየት የሚያደርገው የአካባቢውን ልዩነቶች እንደ አካባቢው ተጨባጭ ሁኔታ አካባቢ መንግስታት፣ የክልል መንግስታት ይመሰረታሉ። እንደ ሀገር ደግሞ ሀገራዊ መንግስት ይመሰረታል። በዛ በመልኩ ሁለቱ መንግስታት የራሳቸው ስልጣን ዙሪያ አላቸው። የራሳቸው ስልጣን ዙሪያ ጠብቀው የራሳቸውን ስራ የሚሰሩበት የስልጣን አይነት ነው እና ተመራጭ ስርዓት ፌዴራሊዝም በተለይ የልዩነት ባለበት ዳይቨርሲቲ የብዙህነት ባለበት አገር ላይ የፌዴራል ስርዓት በጣም ተመራጭ የሆነ የመንግስት አይነት ነው። ነጻ ሀሳብን ይህን ቃል ካነሱልኝ፣ የፌዴራሊዝም መሰረታዊ የስርዓቱ መገለጫዎች የምንላቸው ምን ምንድን ናቸው? የስርዓቱ መገለጫዎች ሁለት መንግስታት መኖር፣ ቢያንስ ሁለት መንግስታት በህዝብ የተመረጡ የራሳቸው ለዋላዊ የሆነ ስልጣን ያላቸው ሁለት መንግስታት መኖር አንዱ መገለጫው ነው። ሁለተኛው በፌዴራል ስርዓት ውስጥ ሌላ መገለጫ በአገር ደረጃ ሁለት ምክር ቤቶች መኖር ነው። ሁለት ምክር ቤት ይኖራል። ሁለት ምክር ቤት ስንል አፐር ሀውስ እና ሎወር ሀውስ የሚባል ነው። አንዱ የህዝብ ተወካዮች በህዝብ ቁጥር የሚወከልበት ምክር ቤት፣ በህዝብ ብዛት ላይ የተመሰረተ እና በምርጫ ክልሎች ተወክሎ የሚመረጥ ምክር ቤት አለ በሀገር ደረጃ። ሁለተኛው ደግሞ የክልሎችን ውክልና ወይም የብሄሮችን ውክልና ለማረጋገጥ የሚመሰረት ሁለተኛው ምክር ቤት መኖር አንዱ ሌላው መገለጫው ነው። እኛ ሀገር ላይ የህዝብ ተወካዮች ምክር ቤት እና ፌዴሬሽን ምክር ቤት የምንላቸው ማለት ነው። እሱ ሌላው መገለጫ ነው። ሁለተኛው መገለጫ ነው። ሌሎች መገለጫዎችም ህግ የማውጣት ስልጣን በክልል ደረጃ እና በፌዴራል ደረጃ የራሳቸው በተሰጣቸው ስልጣን ዙሪያ ህግ የማውጣት ስልጣን መኖር አንዱ መገለጫው ነው። እነዚህን የመሳሰሉ መገለጫዎች አሉት፣ ፌዴራል ስርዓት ከሌሎች የሚለይበት መልካም ህብረ ብሔራዊ የፌዴራሊዝም ስርዓት የኢትዮጵያ ምርጫ ብዙህነትን ለማስተናገድ እንዲቻል ነው። ኢትዮጵያ የፌዴራል ስርዓትን የመረጠችበት ምክንያት ብዙነትን በአግባቡ የሚያስተናግድ ስርዓት ነው። ብዙነት ስንል ብዙ አይነት ብዙነት አለ። የብሔር፣ የቋንቋ ብዙነት፣ የባህል ብዙነት ብን የመልካም ምድር አቀመጥ የተለያየ አይነት የመልካም ምድር አቀመጥ ብዙነት ይኖራል እና የሃይማኖት ብዙነት፣ እነዚህን የመሳሰሉት ብዙነት ባለበት ሀገር ላይ ፌዴራሊዝም በጣም ሪከመንድ የፖለቲካ ሳይንስ ባለሙያዎች ይህንን ሪከመንድ ያደርጋሉ። ፌዴራሊዝም ብዙነትን በአግባቡ ማስተናገድ የሚችል ምክንያቱም በአካባቢው ሁሉም ራሱን በራሱ በማስተዳደር የእሱን ብዙነቱ ላይ የተመሰረተ ህግ ያወጣል፣ ያስፈጽማል። ሁሉም እንደ አካባቢው ራሱን የሚመስል መንግስታት በአካባቢያቸው ይመሰረታሉ እና ያ ብዙነትን በአግባቡ እንዲያስተናግድ ያስችላል ማለት ነው። እና ኢትዮጵያም ፌዴራሊዝም የመረጠችበት ምክንያት ለዚሁ ምክንያት ነው። ህብረ ብሔራዊ የፌዴራሊዝም ስርዓት ብዛነት ባለበት ሀገር ለሰላም እና ለሀገረ መንግስት ግንባታ ያለው አስተዋጽኦች ምንድን ነው ይላል። አዎ ለፌዴራሊዝም በተለይ እንደኛ ሀገር ላይ የመሰረት ነው። ፌዴራል ስርዓት ብዙነትን በአግባቡ ስለሚያስተናግድ ለሀገረ መንግስት ግንባታና ለሰላም በጣም ትልቅ አስተዋጽኦ ያደርጋል። በፊት በነበረው ፌዴራል ስርዓት ሳንጀምር በፊት እንግዲህ የነበሩ ትርክቶች፣ የነበሩ አመለካከቶች፣ የነበሩ አስተሳሰቦች እኛ ገር ላይ እንደምናውቀው አንዱ ጨቋኝ፣ ሌላ ተጨቋኝ አይነት የነበረበት ስርዓት ነው። አንዱ ቋንቋ መከበር፣ የሌላው ቋንቋ አለመከበር፣ የአንዱ ባህል መከበር፣ የሌላው አለመከበር አይነት ስርዓቶች የነበሩት። አሁን ግን ሁሉም በየአካባቢ የራሱን ቋንቋ፣ የስራ ቋንቋ፣ የራሱ ቋንቋ፣ የትምህርት ቋንቋ፣ ራሱን በራሱ ያስተዳድራል ባህሉን ማሳደግ የማንጸባረቅ ንብት ስለሚያጎናጽፍ ለሀገር መንግስቱ ግንባታ ትልቅ አስተዋጽኦ ያደርጋል። ሁሉም ባለቤትነት ይሰማዋል። ሁሉም ኢንክሉሲቭ የሆነ አካታቸው የሆነ መንግስት ይኖራል በየደረጃው እና ይሄ ለሀገር መንግስት ግንባታ ማስተዋጽኦ ያደርጋል። የሀገራችን ሰላም አስተዋጽኦ ያደርጋል ማለት ነው። ምክንያት ያሳጣል። አሁን በሀገራችን የተለያዩ የመብት መሰረታዊ የሆነ የመብት ጥያቄ ማንሳታችን ነው። አሁን እኛ ሀገር ላይ የግል ፍላጎት እና ዝም ብሎ የግል ጥቅም የስልጣን ጥማት ካልሆነ በስተቀር መሰረታዊ የሆነ የመብት ጥያቄ እዚህ ሀገር ላይ አሁን ማንሳታችን፣ ምክንያቱም የምንከተለው ስርዓት ህገ መንግስታችን፣ ህገ መንግስታዊ ስርዓታችን ይህን በአግባቡ መሰረታዊ ጥያቄዎች እንዳይነሱ በአግባቡ የመለሰ ስርዓት ስለሆነ ማለት እና የግል የስልጣን ጥቅም እንደው ሊታነሳ የሚችለው ስለዚህ፣ ይሄ ለአገር መንግስቱና ለሰላም አስተዋጽኦ ያደርጋል ማለት ነው። ህገ መንግስት ሲነሳ በያለ ጉዳይ ህገ መንግስታዊነት ከዚህ አንጻር በሀገራችን እንደዚሁም በክልላችን ይበልጥ ከማስረጽ አንጻር ከህጋውጪ አካላት ነው። ህጋውጭ አካላት እንግዲህ ያው አሁን ይህን በዓል ስናክብር የብሔር ብሔረሰቦችን ቀን በዓል ስናክብር አንዱ ህገ መንግስትን ለማስረጽ አስተዋጽኦ ያደርጋል እና ህገ መንግስቱ ተደራሽ እንዲሆን ሁሉም ህገ መንግስት እንዲያውቀው ህብረተሰቡን የማስተማር ስራ ይህም ዶክመንት ሰነዱ ከማሰራጨት ጀምሮ እዛ ላይ ያሉትን እያንዳንዱ ህገ መንግስታዊ አንቀጾች ህዝቡ እንዲያውቃቸው የማስተማር ስራዎች ከህዝብ ቀድቀደም እንደም ስንሰራ ነበር። ወደፊት በደንብ መስራት አለብን። ይህ ትልቅ አንዱ ኃላፊነታቸው እንደ ምክር ቤት ህግ አውጪ አካል ህገ መንግስቱን ብቻ ሳይሆን እያንዳንዱ የሚወጡ ህጎቹ ለህዝብ ተደራሽ እንዲሆኑ ህዝብ እንዲያውቃቸው የማስተማር ኃላፊነት ትልቅ ኃላፊነት ያለበት እና ትልቁ አስተዋጽኦ ይሄ ነው የሚጠበቀው ነው። በአጠቃላይ እንግዲህ የብሄር ብሄረሰቦች በዓል መከበር እንደ ሀገርስ ምን አይነት ጥሩፋቶች ይኖሩት አሉ? የብሔር ብሔረሰቦች በዓል እንግዲህ ባለፉት 19 ዓመታት ሲከበር ነበር። ዘንድሮ ለሀያኛ ጊዜ ነው የሚከበረው። ዋና ዘንድሮ የምናከብረው መሪ ቃል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ነው ዘንድሮ የምናከብረው። ባለፉት 19 ዓመታት ዘንድሮ ስናከብረው ሆሳና ላይ ነው የሚከበረው። የመካከለኛ ኢትዮጵያ ዋና ከተማ ሆሳና ላይ በዓሉ ዘንድሮ ይከበራል እና ከዚህ ቀደም 19 በዓላት ሲከበሩ የተለያዩ ክልል ከተሞች ላይ ነበር ሲከበሩ የነበሩት እና ይሄ ትሩፋቱ አንዱ ትልቁ ትሩፋት ምንድነው? ኢኮኖሚ እና የልማት መስፋፋት። ከበዓሉ ጋር በተያያዘ ክልሎችና ከተሞች የተለያዩ የልማት ስራዎች ይሰራሉና አንዱ የልማት ስራዎች እና መሰረተ ልማት እንዲሰሩ። ትልቅ አስተዋጽኦ አርጓል በዓሉ። ሌላው የበዓሉ ትርፋት እንግዲህ እርስ በራስ እንድንተዋወቅ ትልቅ አስተዋጽኦ ያደርጋል ይህ በዓል እና በየክልሉ በየከተማው የኢትዮጵያ ብሔር ብሔረሰቦች የራሳቸውን ባህላዊ ትርኢቶች እያሳዩ እርስ በራስ እንዲተዋወቁ አንዱ የሌላውን ባህልና ማንነት ሲያቅ የመከባበር ህብረብሔራዊ አንድነታችንን ወንድማማችነታችንን ማጠናከር ተልእኮን ያለው ባህል እና ሌላው ትሩፋቱ አንድነታችንን ያጠናክራል። እንደ ሀገር አንድነታችንን ወንድማማቻችን ወንድማማችነታችንን እንዲጠናከር ትልቅ አስተዋጽኦ ያደርጋል። እንደ ክልል ያው ክልላችን እንደሚታወቀው ዳይቨርስ የሆነ ህዝብ ያለበት ክልል ነው። የተለያዩ ብሔር ብሔረሰቦች አሉ ክልላችን ላይ እና ባለፉት 19 ዓመታት ክልላችንም ስናከብረው በዋናነት ዘንድሮም ስናከብረው ትልቁ ዋና ልክ መሪ ቃሉ ላይ እንደምናየው ህብረ ብሔራዊ አንድነታችን የማጠናከር ስራ ነው። ትልቁ ስራ የሚጠበቅብን ማለት ነው። በፊት የነበሩ ከፋፋይ እና የልዩነት ትርክቶችን እያጠፋን አሁንታዊ ትርክቶችን የመገንባት ህብረ ብሔራዊ አንድነት አንድነትና ወንድማማችነት እንዲሰርጽ ህዝብ ውስጥ እንዲሰርጽ የማድረግ ትልቁ ስራችን እሱ ነው። በዚህም ውጤቶችን አይተንበታል ማለት ነው። ይህም በዓል ስናከብር ሁሉም በማንነቱ ሳያፍር በቋንቋ ባህሉን እንዲያንጸባርቅ፣ ልዩነት ትርክቶችን እኛና እነሱ የሚል ትርክትን እያጠፋን ሀገራዊ ትርክት የመገንባት ስራ ህብረ ብሔራዊ አንድነት ሀገራዊ ትርክታችን ደግሞ እኛ ወንድማማቾች መሆናችን ህብረ ብሔራዊ አንድነትና ወንድማማችነት ገዢ ትርክት እንዲሆን እንደ ሀገርም እንደክልላችንም ወንድማማችነት ገዢ ትርክት እንዲሆን አስተዋጽኦ እያደረገ ነው። ይሄ በዓል በየዓመቱ ሲከበር ማለት ነው ትልቁ ትርስ ትስ ነው። ከዛም ባሻገር የተለያዩ በዓሉ ምክንያት በማድረግ ባለፉት ሶስት ሳምንታት አሁን በተለያዩ ፕሮግራሞች በዓሉን አክብረናል እና ይሄ ደግሞ የልማት ስራዎች እየሰሩ ነው ያሉት ክልል ላይ የተለያዩ የልማት ስራዎች ሕገ መንግስቱን የማስረጽ የፌዴራል ስርዓቱን የማስረጽ ስራዎች ባሻገር የተለያዩ የጽዳት ዘመቻዎች ይሰራሉ፣ ደም የመለገስ ፕሮግራሞች እየሰራን ያለ ነው። አርሶ አደሩን የማገዝ የአርሶ አደሩን ሰብል ምርቶችን የማረም የመሰብሰብ ስራዎችን ተማሪዎች፣ የመንግስት ሰራተኞች፣ የተለያዩ የህብረተሰብ ክፍሎች ገጠር እየሄዱ አርሶ አደሩን የማገዝ ስራዎች ይሰራሉ። ሙዚየሞች፣ ከተማ ውስጥ ሙዚየሞችን የመጎብኘት ስራ፣ የከተማ ጽዳት፣ የተቋማት ጽዳት የማጽዳት ስራዎች ባለፉት ሶስት ሳምንታት የሰሩን፣ አረጋውያን የመከባከብ ስራ፣ አቅመደካሞችን የመከባከብ ስራ፣ የምገባ የተለያዩ አቅመደካሞችን የመመገብ ስርዓቶች፣ እና እነዚህን የመሳሰሉ የተለያዩ በጎ ተግባራት እየተሰሩ ነው ያሉት እና ይህም አንዱ ሌላው ትልፋቱ ነው ማለት ነው። በክልላችን ላይ በአምስ ሲከብር። የዘንድሮ የብሔር ብሔረሰቦች በዓል የተጀመረውን የምክክርና የጋራ ትርክትን ከማድረስ አኳያ አስተዋጽኦ ምን ይመስላል? ዘንድሮ አገራዊ ምክክር እንደ ሀገር እየተካሄድ ነው ያለው ክልላችን ላይም የጋራ ምክክሩ ተካሂዷል። አጀንዳዎች ተለይተዋል። የምክክር ተሳታፊዎች እንደ ክልላችን ተለይተዋል። ተሳታፊዎች ተለይተው ቁጭ ብለው አጀንዳዎችን ለይተው ለኮሚሽኑ አስረክበዋል። እና የምክክሩ ቀጣይ እንግዲህ ምክክሩ ስራ ነው የሚቀረው። እሱ የምክክሩ ስራ ዘንድሮ ካሄዳል በ ነው የምንጠብቀው እና እንደ ክልል ሀገራዊ የምክክር ስራዎች ላይ እየተሳተፍን ያለ ነው። እንደ ሀገርም ይሄ በዓል መከበር ለሀገራዊ መግባባትን ለመፍጠር መሪ ቃሉ ቅድም እንዳልኩት ዲሞክራሲያዊ መግባባት ለበረበሪያ አንድነት ነው የሚለው እና አገራዊ መግባባትን ለመፍጠር ይሄ በዓል አስተዋጽኦ ያደርጋል። ለምክክሩም ምክክሩ በተሳካ ሁኔታ እንዲፈጸም ትልቅ አስተዋጽኦ ነው የሚኖረው። መልካም ውስጣዊና ቀጠናዊ አለመግባባቶችን በጋራ ቆመን ከመመከት አኳያ ከአሁናዊ ወቅታዊ ጉዳይ ጋር ተያይዞ በጋራ ከመቆም አንጻር ያለው ስፋይዳለ ውስጣዊ ችግሮቻችንን እንግዲህ በምክክር ነው መፍታት ያለብን፣ በመግባባት ነው መፍታት ያለብን ሁሌም በውይይት ነው። ችግራችን መፍታት ያለብን ችግሮች ይኖራሉ። ሁሌም ውስጣዊ ችግሮች ይኖራሉ እና እነዚህ ውስጣዊ ችግሮችን የመጀመሪያው አማራጭ እና የመጨረሻው አማራጭ ችግሮችን በውይይት መፍታት ነው። ማንኛውም ጥያቄዎች ፐርፌክት የሆነ ስርዓት በአንድ ጀንበር አይገነባም። መቼም ሌሎች ያደጉ የበለጸጉ ሀገራት ነው አሁን የደረሱበት ደረጃ ላይ ለመድረስ ሁለት መቶ ሶስት መቶ አመት ደፈጭባቸው እና በሂደት ያሉብንን የስርዓት ስብራቶች ያሉብንን ችግሮች ዝም ብለን ጠመንጃ አንስተን ዘሎ ጫካ መግባት ሳይሆን በጠመንጃ ሳይሆን የሚፈታው በውይይት፣ በምክክር፣ በድርድር ያሉ ችግሮች እየተሻሻሉ ከህገ መንግስት ጀምሮ ስርዓቱ ላይ ያሉ ስብራቶች እየተሻሻሉ እያሻሻልን እያሻሻለን። በመጨረሻም ፐርፌክት የሆነ ስርዓት እየገነባ እንሄዳለን። ሁሌም ውይይት፣ ምክክር ችግሮችን የመፍታት ነው። አሁን ኋላቀርነት ነው። አሁን በአሁን ጊዜ መሸፈት የፖለቲካ ችግሮችን እንደ መፍትሄ ወስዶ ጠመንጃ ይዞ ጫካ መግባትና መሸፈት የኋላቀርነት ምልክት ነው። የፖለቲካ ባህሉ ኋላቀር የሆነ ህብረተሰብ የሚሸፍተው እንጂ አሁን በዚህ ሴንቸሪ፣ በሀያ አንደኛው ክፍለ ዘመን ችግሮችን በውይይት በሰላማዊ ትግል እና በምክክር ነው መፍታት ያለብን። እና ይሄ በዓል እንግዲህ ብሔር ብሔረሰቦች በዓል ችግራችን በውይይት ሰላም በውይይት በምክክር እንድንፈታው አስተዋጽኦ ያደርጋል በዓሉ ማለት ነው። በመጨረሻ እንግዲህ ያው በዓሉ በዘንድሮ ዓመት የሚከበረው ከዳራ ያዘጤ ነው። የተወሰኑ ቀናቶች ከፍለፊታችን ፊታችን ይቀራሉ እና ሐረሪ ክልል በቀሩት ጊዜያቶች ላይ የሚደረጉ ሁነቶች ምንድነ ዋና ዋና ክብሮቶች እንግዲህ ባለፉት ሶስት ሳምንታት እያከበርን ነው። የፌዴራሊዝምና የህገ መንግስት አስተምሮ ፕሮግራሞች አሉ። መንግስት ሰራተኛው፣ ወጣቶች፣ መምህራን፣ የወሲን ደረጃ ተማሪዎች፣ የኮሌጅ ተማሪዎች የሚሳተፉበት የህገ መንግስትና የፌዴራሊዝም አስተምሮ ፕሮግራሞች አሉ። ከዚህ በፊትም ከወጣቶች ጋር ከመንግስት ሰራተኞች ጋር ውይይት አድርገናል። ቀጣይ ውይይቶችም ከሁሉም ህብረተሰብ ክፍል ጋር ይኖራል። የፌዴራሊዝም ና ህገ መንግስት አስተምሮ ጋር በተያያዘ ሌላው የጥያቄና መልስ ውድድሮች በፌዴራል ህገ መንግስት፣ በክልላዊ ህገ መንግስት እና በፌዴራል ስርዓት ዙሪያ ጥያቄና መልስ ውድድሮች በመንግስት ሰራተኞች፣ ተማሪዎች፣ ወጣቶች መካከል ይካሄዳል። ይህም አንዱ ሁነት ነው። ሌላው የስፖርታዊ ውድድር የበዓሉን ሃያኛውን የኢትዮጵያ ብሄር ብሄረሰብ በዓል ምክንያት ማድረግ ስፖርታዊ ውድድሮች ይካሄዳሉ። መንግስት ሰራተኞች መካከል ተማሪዎችና ወጣቶች መካከል ኦልሬዲ የተጀመሩ ድድሮች አሉ። እነሱም የማጠናቀቅ ስራ ቀጣይ ይከናወናል ማለት ነው። ሌላው የጽዳት ዘመቻዎች፣ ሳምንታዊ ጽዳት ዘመቻዎች፣ ሁሉም ህብረተሰብ በየወረዳ በየአካባቢ ጽዳት አካባቢን በማጽዳትና ተቋሙ የመንግስት ተቋማትን በማጽዳት ይከበራል። ከዚህ ቀደም ኦልሬዲ ተጀምሯል ባለፉት ሳምንታት ቀጣይም ሳምንታት እነዚህ የጽዳት ዘመቻዎች ይኖራሉ። ሌሎች የሙዚየም ጉብኝቶች አሉ፤ ሙዚየሞችን የመጎብኘት አርሶ አደሩን ገጠር ሄዶ የማገዝ ደም የመለገስ እስካሁን የደም የመለገስ ስራዎች ተከናውነዋል። ባለፉት ሶስት ሳምንታት የተለያዩ ህብረተሰብ ክፍል ደም ሲለግስ ነበረ። በዓሉን ምክንያት በማድረግ ይሄ ስራ አሁንም በቀጣይነት እስከ በዓሉ እስኪጠናቀቅ ድረስ ይከናወናል ማለት ነው። አረጋውያን የመንከባከብ አርሶ አደር የማገዝ ስራዎችም እንዲሁም በቀጣይ የሚከናወኑ ስራዎች ናቸው። መልካም። በመጨረሻ በአነሳ ነው ሀሳብ ዙሪያ ማስተላለፍ የሚፈልጉት መልዕክት ካለ፣ ማስተላለፈው መልዕክት እንግዲህ ህዝባችን በዚህ በዓል ላይ ክልላችን ህዝብ ሁሉም እንዲሳተፍ ነው። በተዘጋጁ ፕሮግራሞች ላይ ተሳታፊ እንዲሆን እንጠብቃለን እንደሚሳተፍ እንዲሳተፍ ህዝቡን እናበረታታለን። ግን ትልቁ ስራ ይህ በዓል የጋራ ትርክት የምንገነባበት በዓል ነው። ህብረ ብሔራዊ አንድነታችንን የምናጠናክርበት፣ ወንድማማችነታችንን የምናጠናክርበት በዓል ነው። የወደፊት እጣ ፋንታችን ወንድማማችነት ላይ የተመሰረተ ነው። ሌላ አማራጭ የለንም እና ህዝቡ ወንድማማችነትን እንዲያጠናክር እነዚህ አሉታዊ ትርክቶች ሲወድ ሲዋረድ የመጡ ከፋፋይ እና የልዩነት ትርክቶችን እያጠፋ የወንድማማችነት እና የአንድነት ትርክት እየገነባ መሄድ አለበት። በዚህ ላይ ህብረተሰባችን እነዚህ ከፋፋይ ትርክቶችን እንዲያጠፋ መልእክቴን አስተላልፋለሁ። በበዓሉም በዚህ መንፈስ በዓሉ እየተከበረ ስለሆነ ህብረተሰቡ በየአካባቢው በዓሉ ላይ እንዲሳተፍ መልእክቴን አስተላልፋለሁ። መልካም። አቶ አሪፍ ለነበረን ጊዜ እጅግ ከልብ አመሰግናለሁ። ተመልካቾች እስካሁን እንግዲህ ከምክትል አፈጉባኤ ጉባኤ አቶ ሀሪፍ ጋር ያደረግነውን ቆይታ ነበር። ወደ እናንተስ እንግዲህ በየዓመቱ ህዳር 29 ኢትዮጵያ በደማቅ ክብረ ባህል በተለያዩ ክልሎች የብሔር ብሔረሰቦች እና ህዝቦች ቀንን የምታከብርበት ሁኔታ ነው ያለው። ይህ በዓል ደግሞ ለኢትዮጵያ ለሚገኙ የብዝሃነት ላላቸው ብሔር ብሔረሰቦች ያመጣው አንድምታም የሚታወቅ ነው። እንግዲህ ይህ በዓል ሲከበር ሁሉም ባህሉን፣ እምነቱን፣ ቋንቋውን፣ ወጉን የሚያስተዋውቅበት በዓል እንደመሆኑ መጠን ይህ በዓል ይዘቱን ጠብቆ ለትውልድ እንዲቀጥል ከማድረግ አንጻር ሁላችንም ኃላፊነታችንን እንወጣ የሚለውን እኔም በዚህ አጋጣሚ ወደ እናንተ እናደርሳለን። ሳምንት በተለየ አዲስ መሰናዶ የምንጠብቃቸው አሉ። እስከዚያም ሰላም።